መረዳዳትና መደጋገፍ አብሮ በአንድነት መቆምም የኢትዮጵያውያን መገለጫ ነው። የስሳራ ቢዝነስ ግሩፕም ያደረገው ይህንኑ ነው። ለሃምሳ ወጣቶች አስር ባጃጅ ገዝተናል። አስር ባጃጅ መግዛት ብቻ ሳይሆን ደግሞ ለኢድ መሆን ግመል አፋር አካባቢ የተከበረ ስጦታ ነውና አስር ግመል ለኢድ ለአነስተኛ አቅም ደካማዎችም ደግሞ 30 ፍየል ገዝተን ይህን በስጦታ አበርክተን ይላቸዋል። በተለያዩ አካባቢዎች በሰው ሰራሽና በተፈጥሮ ምክንያት የተለያዩ አደጋዎች ሲከሰቱ የተለያዩ ድጋፎችን ሲያቀርብ መቆየቱን የሚያነሳው ኤስሳራ ቢዝነስ ግሩፕ የተደረገው ድጋፍ ወጣቶችን ለስራ የሚያነሳሳና ወደ አምራችነት የሚያሸጋግርም ነው። ወጣቶችን ሳበረታታ ወጣቶች ዛሬ እርሾ ብቻ ነው የሚፈልጉት ትንሽ ነገር ሲታግዛቸው፣ ወጣቶች ጥሩ ጭንቅላት አላቸው። አገር ይጠብቃሉ፣ አገር ያለማሉ። እራሳቸው ተለውጠው ቤተሰቦቻቸውን ለውጠው ነገ ደግሞ እነሱም ባለ ፋብሪካ እንዲሆኑ ተምሳሌት ለመሆን ነው። ዛሬ እዚህ መጥቼ ያየሆን ባጃጆች የሸለምኳቸው። ድጋፉ ወጣቶችን በክልሉ የኢኮኖሚ እድገት ላይ አሻራቸውን እንዲያሳርፉ እንደሚያግዝና ለሌሎች በኢንቨስትመንት ስራ ላይ ለተሰማሩ ባለሀብቶችም ተምሳሌት የሚሆን ነው። ወረዳ ወጣቶች የአፋርጨው መቀናበሪያ ባለቤት ተተሳይ ደምጦ ከ10 በላይ ባጃጆች ለአካባቢ ወጣቶች ከሀምሳ በላይ ወጣቶች ተደራጅተው ወደ ስራ እንዲገቡ ድጋፍ አድርገዋል። ይሄ ለመጀመሪያ ጊዜ ነው። ይሄ ደግሞ ለወጣቱ ራሱን የቻለ የስራ እድል የሚፈጥርና አካባቢውን የሚያነቃቃ ተግባር ነው። በሌላ በኩል በአፋር ክልል በርካታ የኢንቨስትመንት አማራጮች በመኖራቸው ባለሀብቶች ወደ ክልሉ በመምጣት ኢንቨስት እንዲያደርጉም ተጠይቀዋል። ክልሉ የኢንቨስትመንት አማራጮች በጣም ብዙ ያሉበት ክልል ነው በቱሪዝም በኢንዱስትሪ፣ በእርሻ፣ በሁሉም መልኩ መቶ አፋር ላይ ኢንቨስት ቢያደረጉ ለኛም በጣም ትልቅ ነገር ነው። ለኢንቨስትመንት ያላቸው ቦታ ትልቅ ነውና ሌሎቹም ባለ ሀብቶች አፋር ላይ መቶ ኢንቨስት እንዲያደረጉ ና ብዙ ሪሶርሶች አሉ። ጮው ብቻ አይደለም፣ ጨዋ አለ፣ ዝጋ ቴንታሌም አለ የሌሉ አይነት ማዕድኖች የሉ። በአፍዴራ ወረዳ ድጋፉ የተደረገላቸው ወጣቶች በበኩላቸው የተደረገላቸው ድጋፍ የስራ እድል የፈጠረላቸው መሆኑን በማንሳት ስለተደረገላቸውም አመስግነዋል። ትልቅ ድጋፍ ነው ያደረገልን አፍዴራ ጨው መቀናበሪያ ድርጅት። በጣም ደስ ነው የሚለው። ወደፊት እንሻላ ከጓደኞቼ ጋር ወደፊት በጣም ትልቅ ለውጥ እናመጣለን ብዬ አስባለሁ። ማህበሩ እስኪ አንድ ላይ አምስት ይሆናል ማህበር ነው። አንድ ላይ አምስት የሚሆን ማህበር ነው። አንድ ባጃጅ ነው ያወሰደናል። ደስ ብሎኛል። እንደ ማህበር በወጣቶች ስም እናመሰግናለን። ለወደፊት ደሞ እኛ በዚህ አድገን ተቀይረን ለሌላዎቹ ከኛ ደሞ አነስ ያሉ ሲሆኑ ለሌሎች ለመስጠት ፈቃደኛ ነን። ኤስሳራ ቢዝነስ ግሩፕ የተለያዩ ማህበራትን በሱሪያ ያቀፈ ሲሆን ይህንንም ድጋፍ በአፋር ጨው ኃላፊነቱ በተወሰነ የግል ማህበር በኩል አድርጓል።